ሰውነት አደግ ተማመንሽ በፈጣሪ። የእውነት አምላክ የቅኖች አምላክ እውነቱን ያውጠዋል። አንጃ ሮጊት አልገባሽም ማለት ነው። ስንት መንግስት ያየ ሴትዮ እንደ ህፃን ነው የምታስብ እድሜ አሮጊት አስተሳሰብሽ ይጠቅላል። ከላይ አሮጊት፣ ውስጥሽ ህፃን ጥጡልስሽ እንዳረግምሽ የልጄ ልጅ በወድሽ ይዝሻል። የአንቺ እርግማን የሚደርስ ከመሰለሽ ፈጣሪ ራሱ ከምንም አይቆጥርሽ ከምንም እየተነፈሽ ነው እንጂ እኮ ከሞት ይቆይተሻል። የምታደርገውን አታውቅምና ይቅር በላት ጌታ። ይሆን ወንድሜ የመሞቻ ቀን ተቆርጧል። እሷን በክብር መንገዷን ጀምራለች። እማዬ፣ ይሄ ነገር እኔ ያላማረኝ። ለምንድ ነው ያለማረህ? እስከዛሬ በሀሳባችን ተስማማ ነበር። ዛሬ ምን ተገኝቶ ነው ከሀሳባችን የወጣው? እርግጠኛ ነኝ እኔን የሚነካ ነገር እስከ ዛሬ አልተፈጠረም። አችን ክፉ ነገር እንደማይነካሽ በምን እርግጠኛዎች። የወዲት ማስመሰልን ተከናብታለች። ባለቤቷ ሲኖር ለአማቷ ተቆርቋሪ ትመስላለች። አማቷ ካልጋ ላይ ከዋለች ዋላ ደር ብላለች። ያንዳንዱ ቀናቶች በመርዝ የተቀመሙ ምግቦችን እንድትመግብ ታደርጋቸዋለችና እርሷ በአንዴ ጸጥ እንዲሉና ይችን ዓለም እንዲገላገሉ ከመቸኮሏ አንጻር የተሰጠችውን መርዝ በሙሉ ብትሰጣቸው ነፍሷ ነበረ። በእናቷ በኩል ግን ቀስ በቀስ ነገሩ እንዳይታወቅብንና በህግ ተጠያቂ እንዳንሆን አንዳንድ ማንኪያ በቀን ስጫቸው በማለትም ከእናቷ ምክረ ሀሳብ ወርዶላታል። ይህንን ምክርም የወዲት ተግባራዊ እያደረገች ትገኛለች። እግጥ አለም እዛ ቤት ባትኖር ኖሮማ የባሏ እናት በህይወት ባል ተገኙ ነበር። ሷ እየተከላከለችና በተለይ ምራቷ የምትሰራው ምግብ በመርዝ የተቀመመ ሊሆን ይችላል በሚልም እየጠበቀቻቸው ትገኛለች። ባሏን ስታይ በማስመሰል የተካነችበት የወዲት የሆነ ነገር ሲሆኑ ካጠገባቸው በመቀመጥም እማዬ ምናገኝሽ ምንስሆንሽ እያለች ታባብላቸው ገብታለች። እናት ከልጃቸው አጠገብ ሲሆኑ ይህንን ነገር ሚስጥራዊ አድርገው ይዘውታል መሰለዋ እያበሳጫቸው እናት ግን በፍጹም እባክሽን ከባልሽ መካከል አታስመስይ ያው በክፋትሽ እኔ የማውቃትን የወዲት ሆነች ተገለጭ፣ በማለት እስከ መናገር ደረጃ ደርሰዋል። ታዲያ አሁን ላይ ባሏን እያባበለችበት ያለበት አንድ ጉዳይ አለ። ይኸውም በሆዷ ጽንስ እንደያዘችና ልታሳቅፈው እንደፈለገችም ትነግረዋለች። ይህንን የሰማው ባልም ልጅ ተወልዶለት ደስታውን ሙሉ እስከሚያደርግ ድረስ ቸኩሏል። ይህንን ግን እንደ ድክመት በመጠቀም ባሏን የምታባብልበት ወይም የምትሸነግልበት ዘዴዋ ነበረ። ዛሬ ላይ እናት ያሳሰባቸው ነገር ቢኖር የእርሷ ነፍሰ ጡርነት፣ ምናልባትም የሚወለደው ልጅ አንቺን መስሎ ከተወለደስ ምን ሆናለውኝ። እጅግ በጣም አደገኛ እንደሆነና የወዲት ጸባይ አስቸጋሪ ከመሆኑ የተነሳ የምትወልደው ልጅ በእሷ ከወጣ ጠዩ እጣፈንታቸው ፈንታቸው እያሳሰባቸው ይገኛል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ የእናት ግፍ ክፍል 14 ተለቋል። እጅግ በጣም ደስ የሚል ድራማ ነው። ትና ደግነት ተፈራርቀውበታል። ሰራተኛዋ ለባሏ እናት ለሆነችው ማለትም ለወዲቱ አማት ጠበቃ ቆማ አንድ ነገር እንዳይደርስባቸው እየተከላከለች ሕይወታቸውን እዚህ ደረጃ እንዲደርስ አድርጋቸዋለች። ቸው ግን በሚስቱ በኩል ምንም ተንኮሏን መረዳት አልቻለም። ይልቁንስ እሷ የምትናገረውን ነገር ወይም ደግሞ ከባለቤቷ አጠገብ እያስመሰለች የምትናገረው ነገር ምን ያህል ለአማቷ ተቆርቋሪ እንደሆነችና ጠበቃ እንደቆመችላት ፍቅር እየሰጠቻት እንደሆነ ሆም የምትሳሳላትና የምታከብራቸው እንደሆነች ይረዳል። ቾ ካጠገባቸው ሲሆን ገና ሲያነጥሱ እማዬ ምን አገኘሽ? እያለች በራ ለመደባበስ የምትሞክረው የወዲት ቸው ካጠገባቸው ሲርግን ሞቷን በጉጉት እየተጠባበቀች እንደሆነና ልጇ እንቅልፋም ከመሆኑ የተነሳ ምንም ነገር እንደማይመጣባት እያሰበችም የልብ ልብ ተሰምቷታል። በእርግጥ ለመደለል ስትሞክርም እናት ግን የማውቃትን ውዲት ሆነሽ ብትገለጭ ይሻልሻል ከበደልሽ በላይ ማስመሰልሽ ልቤን አድምቶታል ይሏታል። ሰራተኛዋን በእኚህ እናት ላይ አንዳች አደጋ እንዳይደርስባቸው ብትጠብቅም እንደምንም ብላ ግን ያሰበችውን መርዝ ከመስጠት ወደ ኋላ አላለችም። እናት ዩዲት የሰራችውን ምግብ እንዳትመገብ ስታስጠነቅቃት ቆይታ ዞር ስትል ግን ከኩሽና በመሄድ እንደ ታዘዘችው አንዳንድ ማንኪያ መርዝ እላዩ ላይ የነሰነሰች ትሰጣቸዋለች። ሁልጊዜው ሰራተኛዋ ቆንጆ ምግብ ሰርታላትም እማዬ ተመገቢ ትላታለች። ይህንን ምግብ እየተመገበች እጅሽ መጣፈጡ በማለት እንደ ተለመደው ሰራተኛዋን አድናቆት ይችሯታል። እማዬ ከጭቅጭቅ የተነሳ ነው መሰለኝ ሁናውን የምሰራው ምግብ አንቺ ይጣፍጣል ስትኝ እርሷ ግን በምትጎ በተቃራኒው ነበር የምትናገረው። ለማንኛውም ጣፍጣትም አልጣፍጣትም መብላቷን አላቆመችም ይላሉ እናትም ሆኖም እማዬ የፈለገው ይሁን እንጂ እሷ የምትሰጥሽን ምግብ አሜን ብለሽ ተቀብለሽ እንዳትበይ በማለት አስጠነቀቀቻት። ያ እንዲህ ተሰብስበው የተመገበችው ምግብ መርዙ እየሰራ ስለነበረ ሁለት ሶፋቸው ላይ እንደተቀመጡም ተዝለፍልፈው ይወድቃሉ። ይሄኔ አጅሪት አስመሳ ያዊድት እየሮጠች መጣች። እማዬ ምን አግኝቶች ነው? ምናልባትም የተመገብሽው ምግብ አንዳች ነገር ተደርጎበት ይሆናል በማለት ሰራተኛዋን ለማያያዝ ሞከረች። ፊታቸውን በድንጋጤ ክው ይበል እንጂ ሚስቱ የውዲት እንደመረዘቻቸው ግን የሚያውቀው ነገር የለም። ይልቁንስ ከሚስቱ ጎን በመቆም ምን ያህል እንደምትቆረቆርላትና እንደምትንከባከባት እያሰበ ነበረ። ለእናቱ አድናቆትን ሲቸር የነበረው ዳ በማስመሰል ውስጥ ሆናም እማዬ ምን አገኘሽ እያለች ታለቅስ ነበረ። ሰራተኛዋ ግን አንዳች ነገር አድርጋ እንደመረዘቻትም ገብቷታል። የወዲት እናትም ቤቷ ሁና ብዙ ነገር እየጠነሰሰች ነው ማለትም በዚች እናት ላይ ምን ያህል ግፍ እየተሰራባት እንደሆነና በተለይ የምትሰጣት መድሃኒት በአንድ ጊዜ ሳይሆን መስራት መስጠት እንዳለባትም ልጃቸውን መክረዋታል የቤታቸው እንግዳ ሁና እየተከሰተችው ማለትም የዘመድ ልጅ እዛ ቤት ብር አበድሪኝ በማለትም የወዲትን እናት ትጠይቃታለች ለምን ፈልገሽ ነው አሁን ምንም አይነት ስራ የለሽም ብትበደሪ ከየት መጥቶ ይከፈላል? ትላታለች። በሞራሏ ላይ ብዙ ነገር ትጫወትባታለች። የቤት ክራይ ሳትከፊ ሆድሽን ሞልቼ እየያዝኩሽ ለምን ሁለተኛ ብድር ጠየቅሽኝ? እናትሽም በድህነት ሙጭ ልስ እያደረጋት ነው፣ የምትበላው የምትጠጣ የላትም። አንቺ ደግሞ ብድር ተበድረሽ ከየት ሳምጥተሽ ትከፊ ዋለች? ትላታለች። ይህኔ ልጅቷም ለሆነ ነገር እንደፈለገችውና ሴ ልትከፍላት እንደምትችልም ነገረቻት። የወዲት እናት ግን አይ ገንዘብ አትጠይቂም፣ እናቱ መቼም ቢሆን ልሰጥሽ አልችልም በማለት መስመሩን ዘጋችባት። ም ወይም ደግሞ የነ የወዲት ሰራተኛም እንዴት እናትን ከግፍ መጠበቅ እንዳለባት ነገሮችን እያወጣች እያወረደች ነው። አሁን ላይ የመጨረሻ አማራጭ አድርጋ የወሰደችው ከቤት ካሜራ መደቀን ነበረ። ይህንን ካሜራ የምትገዛበት ገንዘብ ግን እጇ ላይ አልነበራትም። ገንዘቡን የምታገኝበትን መንገድ እያመቻቸች ነው። የኑዮዲት ሰራተኛ የሆነችውን ልጅም ደውላ አማከረቻት። ይህ ነገር ለህይወትሽ እጅግ በጣም አደገኛ ነገር ያመጣብሻል፣ ተጠንቀቂ ያለቻት። በፍጹም እማይን እየጎዳቻት እያየው ዝም ብዬ ማየት አልፈልግም፣ ፈለገውን ያህል መስዋዕትነት እከፍላለሁ በማለት ቆርጣ ተነሳች። ታቸው እንግዳ ሆና እየተከሰተችው የእነ ወዲት ዘመድ የሆነችው ገንዘብ የጠየቀችው ለዚህ ካሜራ መግዣ ነበረ። እስከ መጨረሻም ሰራተኛዋን አንድ በአንድ ስታማክራት የሚሆን አይመስለኝም፣ ይልቁን ስራት ሽን ጠብቂ ለሰው ብለሽ ህይወት ሽን መስዋዕትነት አታድርግ፣ ያለቻት ምን ምክር መቀበል እንደማትፈልግም አለም አልሰማሽን ብላታለች። የወዲትም ከእናቷ ጋር ሄዳ ምን እንደተፈጠረ ምን እንደተከናወነ ጠይቋት እናትም በየቀኑ ያዘዝኩሽን እያደረግሽ ነው ወይ? በማለትም ዮዲት ነገረቻት። ዮዲት እማዬ፣ የሰጠሽኝን መድኃኒት አንድ ጊዜ ሰጥቼ ጸጥ ባደር ደስታ በተዋጥኩ ነበረ። ነገር ግን አንቺ ያዘዝሽኝ በቀን አንድ ማንኪያ እንድትወስድ ነው አለቻት። እናም ሰሞኑን የተፈጠረውን ብነግርሽ ሰራተኛ ሆዬ የሰራችው ምግብ ውስጥ ነስንሽ ሰጠዋት። ከዛም አማቴ ሆይና ግጥም አድርጋ በላችው። እንግዲህ መሞቿ እየተቃረበ ነው። እኔናንችን በደስታ እንጨፍራለን በማለት ከእናቷ ጋርም ተመካከረች። እናቷም ከፖሊስ ተጠያቂነት እንዲድኑ ነገሮችን በጥንቃቄ ማከናወን እንዳለባቸው ልጃቸውን አስጠነቀቁ። ምን በስከ መጨረሻ እያሰበችውን ማሳካት ችላለች። ማለትም ከሰራተኛቸው ጋር በመነጋገር ካሜራ የሚገዛበትን ገንዘብም አግኝታለች። ካሜራውንም እንደምንም ፈላልገው አግኝተው ገዝተውታል ቃ ወደ ቤት ይዛ ከተመለሰች በኋላ የምታስቀምጥበትን ቦታዎች እያፈላለገች ነው። አንዴ ከመኝታ ክፍል፣ አንዴ ቴሌቪዥኑ ስር፣ እንዲህ ቦታዎችን ስትመራርጥ ቆይታም ከኩሽና ሰቅለዋለች። ይህ ካሜራ አንድ ባንድ የወዴት የምታደርገውን ነገር መከታተል እንዲችልና ምናልባትም ለልጃቸው አሁን እናቱ ላይ እየተሰራ ያለበትን ግፍ ለማስረዳት ያመቻት ዘንድ ይመስላል። ብቻ የአለም ጉዞ እጅግ በጣም ደስ የሚል ነው የስጋ ዝምድና የሌላትን እናት ከግፍ ለመጠበቅ ብዙ ፈተና እያየች ነው። በራሷ ላይ የሚደርስባትን መስዋዕትነትም አሚን ብላ ለመቀበል ዝግጅት ላይ ናት። ግን በእናቱ ላይ እየተሰራ ያለውን ታሪክ መረዳት ተስኖት ልቁን እስከ ሚስቱ ጎን በመቆም አሁን አረገስኩልህ የተባለውን ልጅ አቅፎ እስከሚስም ድረስ የቸኮለ ይመስላል። እናቷም እያንዳንዱ ተንኮሏን የምታጋልጥባት ከሆነ በጽንሱ ላይ አንዳች እርምጃ ልትወስድ እንደምትችልም እይዛተች ነው። ማለትም የልጅ ልጅ የማየት ፍላጎትሽን እዚሁ እንዲከትም አድርገዋለውኝ ያረገዝኩትን ልጅ አስወርዳለሁ እያለችም እይዛተችባት ነው። እናትም ያስፈራቸው ነገር ቢኖር በዚህ በጽንሱ እያስፈራራች ብዙ ነገር ለመበደል የፈለገችበትና እንዲሁም ልጁ ተወልዶለት እስከሚስም ድረስ ስለቸኮለም ምናልባትም በዚህ በኩል ልታቃቅር ትችላለች። ማንኛውም ግን ወንድ ልጅ እናቱን መታደግ ካልቻለ ለመቼስ ይሆናል? በጣም በሚያሳዝን ሁኔታ እናቱ እየተበደለች ነገር ግን ዞር ብሎ ማሰብም ማስተዋልም ተስኖታል። በስከ መጨረሻም እውነታው የሚገለጠው በደቀነችው ካሜራ ሊሆን ይችላል፣ ትና ተንኮሏ ሊጋለጥ ይችላል። ለማንኛውም የእናትና የልጅ ሴራ እጅግ በሚያሳዝን ሁኔታ በዚች እናት ላይ ግፍ እየተካሄደባት ይገኛል። እድር ቤተሰቦች የእናት ግፍ የተሰኘው ድራማ የዛሬውን ይመስላል። በቀጣይስ ምን አዲስ ትዕይንት እንመለከታለን? ይላችሁ የሚቀርብ ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኳችሁ። ባይ ባይ።